ደግሞ ስጠብቅ መዋዴ ስንትና ስንት እየተነሱ በአለባበሷ በምኗ በምኗ ምድረት ጠንፌ ሀይሚ ሲረግጧ ሲውሉ ዛሬ ደስተኛ ነኝ፣ ቀኔን አላበላሽም፣ ማንንም አልወቅስም፣ አፌን ዘግቼ ነው የምውለው እያልኩኝ ብቅ ሳልሉ አልኩኝ ቶ ብላይ ስጠብቅ ስፍስፍ ብዬ ማለት ነው። በጣም ነው የተናደድኩትኝ። ኦ ማይ ጋድ፣ እንደ ዛሬ ተናድጄም በሽቄም አላቅም። እንደ ምንድን ነው እየተደረገ ያለው? አቶ ብሩክ፣ እሺ፣ የአንተ ክብር ነው ያስጨነቀ፣ የሀይሚ ልደት ምናምን አላስጨነቀም። ስለ አንተ ክብር ተጨንቀክ ትናንትና የመጣ ሴት እንደ ቦርሳ አንጠልጥለህ መጠክ። ከዛስ ሰላም፣ ጤና ይስጥልኝ ውድ የተከበራችሁ ይህን ቻናል ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት የእኔ ውድ ቤተሰቦች። ላይክ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ዛሬ እንግዲህ የልዕልቷ የሀይሚዬ ልደት ነበረ፣ የደስታዋ ቀን ነበረ። ማንም ሰው የልደቱ ቀን ለየት ያለና በቃ የደስታ ቀን እኔ ለእሷ ደስተኛ ሁኝ ነበር የዋልኩትኝ። ምሽቱን በቃ ፋው ብለን እናመሻለን፣ ለየት ያለ ነገር ሊኖር ይችላል ብሩክ ሰፕራይዝ ያደርጋታል ምናምን እያልኩኝ ዋትስአፕ፣ ፌስቡክ ምናምን ተጓደኞች ጋር ሰዋራ ነበረ የዋልኩትኝ። ነገር ግን ምሽቱ ይኸው ብጥብጡ ወጣ ማለት ነው። ይቅርታ ማለት የማያውቀው ብሩኬ ሰፕራይዝ ማድረግ አላቅም ጠፍቶብታል መሰለኝ። ይችን ሴት እንደ ቦርሳ አንጠልጥሎ ትናንትና በተፈጠረው ነገር ሀይሚ እጇን አንስታበት ነበረ ለብሩኬ፣ ልትመተው ምናምን ነገር። ያ አበሳይቶት በእሷ ፊት እጇን ስላነሳችው ሃይሚ ለዛ ለሱ ለክብሩ ተጨንቆ ይቅርታ ትጠይቅኛለሽ በዚህ በቦርሷዋ ፊት ምናምን ነገር ብሎ ስለ ክብሩ ተጨንቆ ነው የመጣው። ስለ ሀይሚ ልደት አልተጨነቀም። የኔ ቅስም ስብር ይበልልሽ። የኔናት ሀይሚዬ እውነት በልደሽ ቀን እንደዚህ ቅስምሽን ስብርብር እንዳደረጉት የኔ ቅስም ይሰበር። ለምን አንቺ ይሰበር? የኔ ናት ማን ያቃል ያንቺን ብስጭት። በጣም ነው የተናደኩትኝ። እና ይችን ሴት አምጥቶ ይቅርታ ትጠይቅኛለች በእሷ ፊት ምናምን ነገር ማን ስለሆንክ ነው ማን ስለሆነች ነው? በእሷ ፊት አንተን ይቅርታ ምጠይቀው አለች። አልበገሬዋ የኔ አልበገሬ እግዚአብሔር እንዴት እንዳስደሰተችኝ በዚህ ንግግሯ ማለት ነው። ነገር ግን አንተ ይችን ሴት ይዘህ መተክ ለአንተ ለራስ ክብር ተጨንቀ ይቅርታ እንድትጠየቅ ፈለግ በጠንፌ ፊት ማለት ነው። እሷ ማነች? ትናንትና የመጣ ሴት። ከሀይሚ ጋር አመት አይደለ እንዲ የኖራችሁት? አረ የረሰውት ነገር፣ አመት ሙሉ ስትኖሩ ምንም ነገር እንዳልተፈጠረ ሀይሚ ተናግራ ነበረ። በዚ ዙሪያ እንኳን ዛሬ እወቅሰዋለሁ ብዬ፣ ልደቷ ነው። በልደቷ ቀን ማንም ሰው አልወቅስም፣ ምናልባት ሰላም ተፈጥሮ ይመጣሉ በማለት አፌን ዘግቼዋልኩኝ። በዚ ዙሪያ ራሱ አላወረኝም አመት ሙሉ ለስራ ብቻ ነበረ። ከሀይሚ ጋር የነበረው ፍቅር የለም ምናምን ፍቅሩን አልገለጠላትም። አመት ሙሉ የቀይ አበባ የፍቅር ሲሰጣት ህይወቴ፣ የህይወቴ ቁልፍ እያለ ምናምን ምናምን ነገር የሌለ ተስፋ ሲሰጣት ኖሮ ኖሮ ኖሮ ኖሮ በስተ መጨረሻ ይቺ አርቲስት ናት ምናምን ነገር ደግሞ አላለም እንዴ? አርቲስት ታዲያ እንደ ሜዳ አህያ በየቦታው ያናፋል እንዴ? አርቲስት እኮ እንትን የሚቆምበትን እና የሚራመድበትን ያውቃል። ምክንያቱም የህዝብ ልጅ ስለሆነ ማለት ነው። ምነው ለምሳሌ የሰፈራ አህያ ሆነች እና አርቲስት ስለሆነች ሀይሜ ልትጎዘጎዝ ልትነጠፍላት ነው እንዴ? አርቲስት ብትሆን እኮ ለራሷን ለሆዷ ስትል ነው እዛ ጋር የምትሰራው እንጂ ለሀይሜ ስትል አይደለም። ራሷን ማስከበር ያለባት ራሷ ናት። መገኘት ያለባትን ቦታ መርጣ የምታውቀው እሷ ናት። ሀይሜ አይደለችም ለእሷ ቦታዋን የምትመርጥላት ሃይሚ ቦታዋን ታቃል የት እንደሆነ። ነገር ግን አንተ የሃይሚን ክብር ዝቅ ለማድረግና ሃይሚን በሚዲያ ለማስጠላት ቆርጠ ተነስተሃል። ያ ነው ሀሳብን እጠንብሃል። ሃይሚ ደግሞ መቼም ዝቅ አትልም፣ ከፍ ትላለች። ዛሬ ሚዲያው ተጥለቅልቆ ተጥለቅልቆ ነው የዋለው በሷ አይተናል አሸብርቃን ዋለችው ሁልጊዜም ከፍ ትላለች። ገና ከዝም በላይ ትነግሳለች። አንተ ግን የምታደርገው ነገር ደግሞ ሳምካ ተሷን ማለት ነው። በሃይሚ ፊት ሃይሚን አናድዳለው እያልክ ከሆነ በጣም ተሳስተሃል። አንተ በምታደርጋቸው ስተቶች ሃይሚ ባንተ ላይ ያላት ተስፋ እየተሟጠጠ እንጂ የሚሄደው ላንተ ምንም ያክል እድል እየሰጠች አይደለም የምትሄደው ማለት ነው። አንተ እያደረክ ያለው ሃይሚን አናድዳለው እያልክ ነው። ሃይሚ አትናደድልህም የምታደርገው ነገር ማለት ነው። አይታሃለች፣ ታግሰሃለች ምናምን ነገር። ዛሬ ሰፕራይዝ ብታደርጋት በልደቷ ቀን ምን ችግር አለው? ምን ይቀነስብሃል? ስላሳለፋችሁት ጊዜ ይቅርታ ብትል፣ ብትሸነፍላት፣ እሷ ለሰጠች ቦታ ግማሽ ቦታ ሰተሃት፣ ይቅርታ ብትጠይቃት፣ ሰፕራይዝ ብታደርጋት ምን ትሆናለ? ተመክረሃላ በነጠፊ በነዛ በልባልቴቶች ስለተመከርክ በሴት ጭንቅላት ስለምትራመድ በቃ አንተ በእነሱ ጭንቅላት ስለምትራመድ ሀይሚን ይቅርታ መጠየቅ አትፈልግም። እኔ እንደዚህ ጨጓሬ ላጥ ብሎ የምናገረው ሁለታችሁ እንድትለያዩ ስለማልፈልግ ነው እንጂ እኔ አንተን ፈልግ አይደለም። እኛ እንደዚህ ስንናገር ብሩኬን ፈልጋችሁት ነው የሚሉ ሰዎች አሉ። ብሩኬን ለሀይሚ እንዲሆን ነው የምንፈልገው። እኛ ምን ያደርግልናል፣ የሀይሚ ደስታ ከሱ ጋር ከሆነ አብረውነታቸውን ነው የምንፈልገው። እሱ ግን ይሄንን አይፈልግም። እንደፈለገ እንደ ቦርሳ መቀያየር ነው የሚፈልገው። የመኪና መናኸሪያ ምናምን ነገር አለሽ። ቅማማ እውነቷን እኮ ነው። እንደ እሷ አኮ ስትናገር መሬት አንድም ነገር ጣብ ብሎ አያውቅም። በጣም ለሀይሚ ክብር ቢኖርህ ኖሮ ይችን ሴት አምጥተ ህጇን ጎትተክ ይቅርታ ጠይቅኝ። አንቺ ደግሞ ማነሽ? ይቅርታ አስጠያቂ ሆንሽው። ማነሽ? ልጥፍ ይቅርታ ጠይቂ። እሱን ስትናገሪው ደስ አይለኝም። ታይ እንጂ ሀይሚ ስትናገረው ደስ አንቺ ማነች ዛሬ የመጣሽ? እኮ ሴት ነሽ። ከብሩኬ ጋር የነበረችዋ ሀይሚና ሀይሚ ነች። ዛሬ ከኋላ የመጣ አይና ወጣ አሉ። እንዴት እንዴት ነው የሚያሞላቅቅሽ? ማነሽ አንቺ? ይቅርታ አስጠያቂ ሆንሽው። ሀይሚ ዝም ብላ እንደዚህ በየቦታው አንቺ ሰው ስላዘዛት የምትታዘዝ ሰው ስለመራት የምትመራ ይመስልሻል? ሀይሚ እኮ በጭንቅላቷ ነው የምትመራው። እንደማንንም በማንንም ጭንቅላት አይደለም የምትመራው ልጅቷ። በጭንቅላቷ ነው የምትመራው። ሰው በአላት መንገድ አትመራም። ገባሽ አንቺ? ለእሷ ይቅርታ አስጠያቂ ማንም አላደረገሽም። ሴትዮ ተከበሪ። ጨረቃ ፋሚሎች እችን ሴት አንድ በሏት። ለሀይሚ እንደዚህ አይነት ንግግር ደግሞ እጅሽን ትዘረግብኛለሽ ረኔ ብሆን በጫማ ጥፊ ነበር አቃጥ እያቃጥ እየምጥርሽ እንዴት እንዳቃጠልሽኝ እኔ ነኝ የማውቀው እጅሽን ትዘረጊብኛለሽ ወይ ማነሽ አንቺ እጅም አይዘረጋብሽ ምንድን ነሽ ማነሽ ምንድን ነሽ ከጥፍርሽ እስከ ራስሽ አርቴ አጠገብሽ የቆመችዋ እኮ ልዕልቷ ሀይሚ እኮ ነች ማን መስላሽ ነው እጅሽን ዘረጋሽብኝ ብለሽ የምትወረገረጊው ማነሽ አንቺ የሰው ህይወት እየበጠበጥሽ እንዴ ታኝ እኮ እንደተጣረ ማስቲካ እኮ ነው የተለጠው ማለት ነው ምን ሆነሽ ነው ለማንኛውም ምንድነው ይሄ እቃ? እንደ እቃ ነው ያልሽው ሀይሚዬ? እቃ የኔን እቃ ነው ይኔ። ያዩ እኮ አትናገር፣ እግዚአብሔርን። በእኔ በጣም ነው የተናደድኩትኝ። የቆርታ ጣያቄው የቆርታ። ይኔ እንዴት እንዴት ነው የሚያደርግሽ? አንድ ብሩኬ ከዚች ጋራ የቆየ ድብቅ ሚስጥር አለ ከዚች ልጅ ጋራ። ባይኖር መቼስ ጉንጯ ላይ አይለጠፍም። ሀይሚን እንኳን ሳማት ሲባል እንደዚህ ፈገግ ብሎ ስሟት አያውቅም። ታውቃላችሁ በትክታክ ሳማት ብለውት ኮመንታተሮች የሆነ ጊዜ ብሩኬ ሳይስማት ጉንጯ ጋር ደርሶ ነው የተመለሰው። በስነ ስርዓት ሳይስማት ማለት ነው። ለዚች ልጅ ግን ተለጥፎ ነው ጉንጯ ብሎ ይሳማት። አስቡት። አንተ ግን ሰው አርቲስት ስለሆነ ዶክተር ስለሆነ የሆነ ኢንጂነር ስለሆነ መሀንዲስ ስለሆነ ነው የምትከተለው? ወይንስ ጥሩ ጭንቅላት ስላለው ነው የምትከተለው? አልገባኝም። እኔ ይሄ እንዲ አብራሩልኝ በኮመንት። ሰው ልጅ ሰው በመሆኑ በማንነቱ ብቻ ሊወደድ ይገባዋል፣ ሊከበር ይገባዋል። የሰው ልጅ የሚያስከብረው መልካም ስራው ነው፣ መልካም ተግባሩ ነው። ሙሽ አርቲስት ስለሆነ መታ እንዲህ እንዲህ ስለተወረገረገች እኔ ልነጠፍላት ማነችና ራሷን ስታስከብር ቦታዋን ስታቅ ላከብራት እችላለሁ። ነገር ግን መታዝጋ በሰው ህይወት ውስጥ ገብታ እንደዚህ ምናምን ጋጥ ወጥ ተግባር ስትል አይተን ዝም አንልም። ሚዲያ ነው የሁላችንም ነው። ደስታዋን እንደነጠቃችሁት ደስታ እጡ። በጣም ነው ያዘንኩት፣ ከሚባለው በላይ ሰው በልደቱ ቀን እንደዚህ ይሆናሉ? አልክ ብሩኬ አንተ እኮ ነው በልደቷ ቀን ሰላሟን እያሳጣት ያለው ሀይም አደለችም አንተነ። በልደቷ ዋቃል ይችን ሴት ጎትተ ይዘ መተክ ለክብር ተጨንቀክ። ይቅርታ ጠይቅኝ በእሷ ፊት ይቅርታ ጠይቅኝ። በመቤት ስም እንደዚህን፣ አንዲ ብሩኬ እንደዚህ አይነት ሰው ሆንክ፣ እንዲ እንደዚህ ተቀየርክ። እንዲ ከመቼ ወዲህ ነው እንደዚህ የተቀየርከው? ነገሩ እጅ ላይ ታቶ ታደረግ ወዲህና መኪና ተገዛ ወዲህ እኮ ተቀይረሃል። ሀይሚን ከሰው ቆጥርሃት አታቀም ይሄን ጭንቅላትህን ማን ነው የቀየረልህ? እንደዚህ ማን ነው ሙልት ጥቅጥቅ ያደረገ? በምህር መቼም እነዛ ሴቶች ናቸው። ልብ ይስጥ ፈጣሪ፣ ልብ ይስጥክ። እንደ ሀይሚ አይነት ሴት መቼም አታገኝም። ወይ ሀይሚ ብለህ ታለቅሳለህ። ልክ ሀይሚ ታለቅሳታለህ፣ እንዳለችው አይኖ ታለቅሳታለህ